ድቃቂ ለመነ ጸንቶበት ራቡ አተኩሮ አየት አተኩሮ ሲያቸው ምን ይቸረም ብሎ እየጠበቋቸው ብሬለን አንሰጥ አንጨክን አንተው በናዝሬቱ ኢየሱስ ተፈወስ ያድነ በቀኝ እጁ ይዞ በቀኝ እጁ ይዞ ለኖረው ደንዝዞ አነሳው አግዞ አይሁድ ተገረሙ። በጴጥሮስ ሥራ በሰለሞን ደጃፍ ማዳኑ ሲወራ ለምን ደነቃቸው? በገዛ ኃይላቸው የሆነ መስሏቸው ደግሞ በእውቀታቸው ነው የሆነላቸው እያሉ አተኩረው ያዩናል ባይናቸው።